እንግማኖች አሉ አሁን እኔ ኤንግማን ሁለት ነው የማውቀው ለምን በቴሌግራም የሚጽፉልኝ ኤንግማኖች አሉ ገባሽ ሲሰጡኝ እኔ ነኝ ችግር የለውም አይዞሽ ያኔ እነሱም ሌብላቸው ምናምን አልነገርሽም ከአንቺ ጋር ሲጫወት መስጠት የማይፈልጉ አሉ ገባሽ ለውለታችን ማስቀጣት ስለማይፈልጉ ከሄደን ጋር ሲጫወት ለእሷም ለእኔም የማይሰጡ ኤንግማኖች አሉ ከሌላ ስጫወቱ ለአንቺ የሚሰጥሽ እንግማን አለ። እኔ እንትን ይቅርታ የሚሰጥሻ አለ ገባሽ? ያ ከመውደድ የተነሳ ነው። ስንጫወት እንድቀጣ ካልፈለገ ለአንቺ አይሰጥሽም። ሄለን የሚወዳት ከሆነ ለእኔ የሚወደኝ ከሆነ እኔም እኔ በቃ ከአሁን በኋላ እንደዚህ አንጣጣለሁ ካለች እሷም፣ ነገም እኔም አንጣጣለሁ። በዚህ ነጋት አሁን እኔ እምላለሁ እምላለሁ እቀጣለሁ አልኩሽ፣ እቀጣለሁ እስከ ጋር ከዛ አግኝታይ እሱማ ትቀጫለሽ ይልሽ። አንቺ እኮ መቀጣት አለመቀጣት መቀጣት እኮ አይደለም እኮ ችግሩ ዜዶዬ። ያውኔ ብዙዎች ሆነ እኔ አሁን እኔ ታዩት ሰዎች እንትና፣ እኔ እናንተ ብቻ እናውራ። እኛ አሁን ካንቺ ጋር ምናምን መጫወት ፈልጋለሁ ምናምን፣ ግን ደግሞ ያለውን ድራማ እና ጦርነት ሳስበው ደግሞ ከአንቺ ጋር አሁን ከአንቺ ጋር ብጫወት ካንቺ ጋር ብጫወት እንደዚህ ተንጣጣ የሚባል ነገር የለማ

ስማው ከይገባኛል ግን አሁንም ሳይገባኝ ይሄ ነው ያልኩሽ። አንታጣው ያለው ግን እሱን አለመልሽ አንድ ልንገርሽ። እኔ ትምጣ አልኳቸው። እኔ ቀድሜስ ለበለዋት መታ ትስጠኝ ሰው ይሰጣታል አልኩ። ለምን አዲያም ልትሰጥሽ ነበር ማርያም። አዲያም ልትሰጥሽ ነበር አንበሳ። በቃ መታ ትስጠኝ በቃ አዲያም መታ ልትሰጥሽ ነበር አንበሳ። ከዛ እኔ ወዲያውን በቴሌግራም ወዲያውን እንትን አልኩና ቤት አልኩሽ እኔ ስትልኪልኝ ሶስት መቶ ዶላር ነው። አንቺ ስትልኪልኝ ሶስት መቶ ዶላር ነው። እምን በላው እሚበላው ቲክቶክ መቶ ስልሳ እኔ እምበላው መቶ አርባ ስንት ከሰርኩ መቶ ስልሳ አልከሰርኩም። አንቺ መቶ ስልሳ አልከሰርሽም። አ ቢንጣጣ ምንድን ነው ችግሩ? ኦኬ ኦኬ፣ ግን ቆይ አዳምጪን ዜድ። እኔ ደግሞ እሱን ተይው፣ እሱ አይደለም ችግሩ አንቺ። ኦኬ እቀጣለሁ ብለሽ ታሰሪ፣ እኔ ደግሞ ለምሳሌ በርበሬ ጭቅጭቁ እንዴ ይፈጠራል መሰለ ዜድ አንቺ እንዲት ያለሽ እኔ አሁን ማለት ነው የእውነት በርበሬ እየተቀጣው ውስጤ በርበሬ እንደሆነ አውቃ ማይ ብለሽ ምያለው ከዛ በኋላ ግን እንትን ትኛች ይሄ በርበሬ ያለ ማልቀጣም የእኔ ጊዜ ሲመጣም አልቀጣም በርበሬ አይደለም ዋሽታሌት ያለሽ ያኔ እንጣላለን ለመሰሽ ማይ የምትዩ እኮ ምዬ ሰምተሽ ለማመን ነው አይደለ ዜድ ማይ የምትኝ እኮ የምምለው እንድታምኝ ነው። መጀመሪያውንማ ማታምኝኝም ከሆነ እኮ ማትቀበኝ ከሆነ ማይ ማለት አይጠበቅብሽ። ማይ ካልችኝ በአባት በእግዚአብሔር ከማልኩኝ በማምነው ነገር ከማልኩ እንግዲህ አደባባይ ላይ በፈጣሪ በርበሬ ነው እያልኩሽ። ከዛ ምንት ያለነው የዜዳንች ባህሪ ነው። ውጪ ከሷ ጋጫዎች። እኔ በሌላ አይሻለሁ። ቤታ ይቅርታ አርግልኝ። ውጪ ከእሱ ጋር አጫዎች አንድ ቀን ግን ውጪ ከእሱ ጋር አጫዎች እሚለ የለም መብራንም የለም አንቺ ጋር ግን ከእሱ ጋር አጫዎች ውጪ ምናምን ሲሉ እሺ። ከዚያ እዚህ መቶ በርበሬ አይደለም ምናምን። ቤታዬ ማዬ እነሱ ነው የሚያሳስቱኝ። ከአሁን በኋላ ግን አልተሳትም እ እኮ እዚህ ሄድን ገርሼ የእኔ እግዚአብሔር ምስክሬ ነው። አምላክ በሚያውቀው አምላክ በሚያውቀው መሐላ ብዙ ጊዜ መማል መደጋገም ጥሩ አይደለም። ግን እኔ የምወደው አባቴን በሕይወት ያኑረው ነው የምልሽ። ሰላም በርበሬን በበርበሬ እግዚአብሔርን ገይስ በርበሬ በበርበሬ ሽሮ ዘይት ጨው ሽቶ ኮልጌት ሁሉ የተቀጣውትን እመቤቴን ትክክለኛ ነው። ሁሉንም እያመጣው የምቀጣ እና ብዙ ጊዜ ሳያቸው አያለቅሱም፣ አያለቅሱ ሰች የፊታቸው አይቃጠልም፣ አያሳክካቸውም፣ አያስነጥሱም ምንም አይሉ ጥርግርግ ጋር ወደ ጌም ይሄዳሉ። እና እኔ ግራ ይገባኛል፣ ገባች ለምን እኔ እሳት ነው ፊት የሆነው ውስጥ ይቃጠላል። አሁን ቤታዬ በቀደም ከሄለን ጋ የጫወትን እኔ በርበሬው ይህ ግንባሬ እንደዚህ እያከኩት ሁሉ ሰው አትከኪ፣ ባዝ ልን አርግ እያለ እንደዚ ፉክት ነው ያረኩት። ከዛ ሄለን ኮልጌት፣ በርበሬ፣ ጨው አርጋ አይኗን ድፍን አደረገችው። ከዛ እንደዚ ብላ ፍጥጥ ብላ ታብታብ ትላለች። ምንድን ነው አርጉ ማርያምን ነው ም ፍጥጥ ብላ እኮ ነው። እንደዚ ድፍን አድርገሽ በርበሬ፣ ኮልጌት፣ ጨው አርገሽ እንዴት ነው ፍጥጥ የምትይው? አንዳንድ አንዳንድ በርበሬ አሉ የፓፕሪካ ነው ምናም የሚሉት። አንዳንድ በርበሬ የሚያቃጥሉ አሉ። ግን ይልሽ ሄለን ሁል ጊዜ ቲማቲም የሚመስለው ለምን እንደሚመስል ይገባኛል። እናንተ ወፍራም ይልሽ ምን ታደረጋለ፣ በዘይት በጥብጭው ስትሏትኝ፣ ሄለን ዘይቱን ምንድ ነው ዱቄ ይሄ ምረው በርበሬውን ታደረግና ዘይቱን በትንሹ ነው የምታደረገው። ስታሸው ይመስለኛል አይለጠፍም ፍርፍር ይላል። ይደረግ አይታሽ ነው። ቤታ በዛ በወፍራሙ መሰል የምትበጣነው። ቤታ ኮልጌት ዘይት ኦኬ ተዩ። ዘይት፣ በርበሬና ኮልጌት አድርገሽ እኔ አንድ ቀን ይሄ ኮልጌቱ ሳነሳው እኔ እውነቱን ለመናገር ቲማቲ ምን አድርጌ ነው ፊት ይተሻለኝ። ግን ይልሽ እኔ ደግሞ የላችሁ ስትምል ሄለን አምናት አለው። ስትምል አምናት አለው። ለምሳሌ እንዴት ነው ወንድሞ ያታል ወንድሞ ያታል እህቷ አንድ ጌምታ ያሉ ወንድሙ ያል ምናምን እና መቼስ እናቴን እናትና ጥንት ሾኮኑ ጋር ምናምን ስትል ይሰማታል። እዩ ቤታ ከፋርማሲ ነው የምገዛው። ሚካኤልን እሞወደው ሚካኤልን። እዩ እዩ አንድ ቀን አረግኩ እንደዚህ አድርጌ ከዛ በላኝ ምናምን ልጠርገው ስል ቆርቦቴ ከሱጋ ተነሳ። ሚካኤልን እሞወደው ሚካኤልን ከዛ ምን አልኩ ካሁን በኋላ ኮልጌት አልቀጣም አልቀጣም አልኩ። ለምን ብት ቤት አይታቀያለሽ? የሆነ ሰው ስለ ነገረኝ ነው ጌምር እንትን ሎሽን እዚ እዚ ጋ ገባሽ እዚ ኮልጌት ነው የኮልጌት ጽሁፍ ነው ያለው አለ። ውስጥ ላይ ሎሽን ይከታሉ። ልንገርሽ ነው ሎሽን ይከትና ከዛ ምን አልኩ ነ ከሄደን ጋ እያለቀስኩ አልቀሽ ለዛው እንደዚህ ልጠርገው ስል ቆርበቴ ከሱ ጋር ብድግ ቢል አለቀስኩ። እንደ ተፋጨረ ሰው ሆነ። እንዴት ነው አንቺ ሰው እንደዚህ ስትፋጭሩ እንደዚህ አርገሽ ስትፋጭሩ? እንደዛ ሆነ፣ ስጋይ ተነሳ ከኮልጌቱ ጋር። መብርሃን ምስክርናት ሚካኤል፣ እኔ አንድ ቀን ተሳስቼ ለሽን ለሽን ቫዝሊን ሎሽን አለኝ፣ እሱም በቫዝሊን እንትን ትልቁ እንጂ ሚካኤል ሞዶ ሚካኤልን አንድ ቀን ከትቼ አላቅም። አስቢ እንግዲህ። ከዛ ኮልጌት አልቀጣም አልቀጣም ማለት ጀመርኩ። ከዛ በርበሬ ደግሞ በቀደም ሄለን ሳያት ኮልጌት እና በርበሬ አርጋ ልጥፍ አረገችውና፣ አንደኛ ለምጄዋለሁ፣ ሁለተኛ ነገር ደግሞ ሁለተኛ ነገር ደግሞ ይመስለኛል በፍራሙስ ለምበጠብጠው ነው ፍርፍር የሚለው ግ አትምነልወንለምሰማቆንብለችን ብቻለችም ማንም ነው ከልምድም የተነሳቢው ሄለን ብቻለችም

ተይ በቃ የፈለጉ ጌታ ምስክሬ ነው። ጋይስ ሲሆኛ ይህን በርበሬ እያወጣውም ይህን በርበሬ እያወጣው ሽሮ በትክክል እግዚአብሔር ምስክሬ ነው። ጋይስ በቃ ተይ። ኢኒዌይስ ግን ያው ብዙ አንቺም ከሄለን ጋ ስትጫወቼ አስቀድማችሁ እንትን በሉ ከአንቺ ደግሞ ከኔ የሚደብረኝ ነገር እንጌ ምዝጫወት ከአንቺ የሚደብረኝ ነገር ምንድን ነው? አሁን ቤ ሰው እየተቀጣልሽ ማለት ነው። ውሸት ነው፣ ውሸት አይደለም። ይሁን ው ጋይዝ፣ ሙሉ ቀን ተቀጥቼ ተቀጥቅጭ የላቸው በስንት ሰዓት ተቀጥቼ እነሱ ግን አይቀጡ ምናምን ስትይ ያሰረው ሞር እየተናደደ እየተናደደ እና አትስማሙ። ተረዳሽ? አሁን ለምሳሌ ሄለን እየተቀጣችልሽ እያሳየች ከሆነ ማይ ስትያቲም የእናቴን ቀን ይስጠኝ በርበሬ ነው ካለችሽ ማይ የምትያትኝ ልታምኛት ነው። ኦልሬዲ በቃ ውስጥሽ ሊያምናት ነው። ሶ ከማለችልሽ ራሷን እግዚአብሔር ይጠይቃት። ለምን መሰለሽ ዜዲ ማያት ማይ ማያት ማይ የማለችልሽ ካላመንሻት መጨረሻው ምንድን ነው የሚሆነው? በአካል ሄደሽ በርበሬውን መቅመስ ነው ማለት ነው። እንግዲህ አንድ ሰው በአይን አሳይቶሽ አሳይችሽ ወይ ምዬ ካላመንሽ ምንድን ነው ማድረግ ያለብኝ? በርበሬውን መተሻጠገቤ እስክቀባ ማየት ነው ያለብሻል። ሌላ ኩ ስለዛ ጨዋታው ከደበረኝ እና መውጣት ከፈለኩ ነው። በርበሬ የምቀጣቸው እኔ በርበሬ ይቅጡኝ። እኔ በቀደም ፊት ለፊት ህዝብ ነው አይኔ ተቃጥሎ። ባይ ዘ ዌይ ጭንቅላታችን ወንፊት ነው። ቤታዮ ታውቂያለሽ፣ ወንፊት ነው ጭንቅላታችን። ይሄ ፀጉር የያዘው እንጂ ወንፊት ነው ጭንቅላታችን። ገባሽ? ወደ ጭንቅላታችን በጣም ታምሜ ሁለት ቀን ላይ ያልገባሁት ለዛ ነው በርበሬ ተቃጥዬ አልኩሻአውሮስ ሂጄ ሁለት ቀን ሁሉ ሰው በውስጥ እንደውም ዜዲዬ ደህና ነሽ ምናምን ታምሜ ሳይነስ ይዞኝ በቃ ማርያምን ሚካኤልን ምንለ በቃ ታምሜ ሁለት ቀን ላይፍ ያልገባሽ አልኳቸው። አለው ታምሜ አለ ሶስተኛ ቀን ገባው። ሶስተኛ ቀን አንቺ አገኘሽን አገኘሽን በርበሬሱ አደባባይ ላይ ተቃጠልኩ። ይሄ እያከኩ አትክክ እየተባልኩ ይሄ ይሄ ከፊት ስለተባለ ነው። እያከኩ ከአሁን በኋላ እኔ በርበሬም አልቀጣችሁም። ከያዝኳችሁ፣ ቤታም ስሚ፣ እኔ ከያዝኳችሁ በርበሬ የሚባል ነገር ከኔ እንዳታስቡት። በርበሬ አልቀጣችሁም። ለምን በርበሬ አልቀጣችሁም? ስለማልቀጣችሁ በርበሬ አልቀጣችሁም። በርበሬ ለእናንተ ሪዝንሽ ምንድነው? ምክንያትሽ? እንደ ስታይል ነው እንደሳይል ነው። ለእናንተ በርበሬ ማለት ፋሽን ነው፣ በቃ ፋሽን ፋሽን ነው። አዎ በርበሬ ወደኔ ደግሞ ዞረሽ መጣሽ እንዳይፈረደብኝ፣ ቤታ ኖ ከአንቺ ጋርም ከተጫወትኩ በርበሬ እንደማለትኢትዮጵያ አትች መብትሽ ነው፣ የፈለግሽን ትቀጫለሽ። እኔ ዛሬ በምንድን ነው ከእነ ኤርሚ ጋር የተጣላው ጌሜን ሳ ለጫቦት የተበታተነው ፊቴን በርበሬ በኮልጌት ተቀብቼ ፊቴ ተል ተደብድቦ ልብልብ ብሎ ነው። ቲማቲም አርጊበት በረዶ አርጊበት ብለው ፊቴ እስከ ስንት ሰዓት ሙሉ ጌሜን ሳልጫወቅ ቀኑ ሙሉ ስለፈልፍ የዋልኩት ማለት ነው። ይለበልባል በቃ እኔ መለብለብ ስላችሁ እንዴት ይቆጠቁጣል ውስጣችሁ። በቃ አሳያቸዋሉ፣ ችግር የለም። እኔ አንድ በአንድ ይዛችኋለሁ። አንድ በአንድ እኔ አንቺ እጅ ብቻ አልግባ እንጂ ችግር የለሁ ወይ ጉድ ቆይ፣ ምንድን ነው የሚባለው? እኔ እንትን ቻርጅ አድርጊ መልክ። አሁን ዛሬ ቀኔም ማይደለጋይስ ጌምም፣ ማለት አልተጫወትኩ ቁጭ ብዬ ነው ዛሬ የዋልኩትኝ። ኦኬ፣ አንዳንድ ቀን ቀየቀን አለ ሰው። አንዳንዴ ያሸንፋል፣ አንዳንዴ ይሸነፋል፣ አንዳንዴ ይሰጣችኋል፣ አንዳንዴ አይሰጣችሁም። አንዳንዴ ፎዋላ ያበደ ጌም ተጫወታ፣ አንዳንዴ ደግሞ ይመታል ቤታችሁ ምናምን። ይሄ ያለ ነገር ነው፣ በቃ ጌም ነው። አንዳንዴ ደግሞ ሙድ ጥሩ ሙድ ውስጥ አትሆንም፣ አንዳንዴ ቀውጤ ሙድ ውስጥ ስትሆን አላችሁ ማለት ነው። ስለዛ

ጸጉራችን በስንት ትናንትና ለምንም ከስንት ጊዜ ቆዩ። እዚህ ጋ አንድ ነገር እንገራችሁ ለዝቢያን ምናምን ብላችሁ የምትሳደቡ ለዝቢያን ባይዘው ወይ የሰለጠነ ሀገር፣ ለዝቢያን የበዛበት ሀገር ነው የሰለጠነ ሀገር። እኔ አይደለሁም በሆነም ማንም ምንም አያገባው? ማንም ሰው እኔ እኔ ለዝቢያን ቢሆን ሰው ያገባዋል አያገባውም። በቃ እንደዛ ብላችሁ የምትሰርጉኝ የፈለጋችሁን ሰዎች ናችሁ? ከፈለጋችሁ ጽድት ያለ ሆቴል ይዛችሁ ጽድት ያለ ሻወር ወስዳችሁ ሽቶ ተቀባብታችሁ ብር አዘጋጅታችሁ ጥሩኝ፣ መጣላችኋለሁ። ከሆንኩ ማለት ነው። አይ እንደዛ ከሆነ በቃ ለዚህ ያንቆንኩ በቃ ሆቴል፣ ጽድት ያለ ሆቴል ባለስድስት ኮከቡ ምናምን ሽታችሁ ተቀባብታችሁ ብር ይዛችሁ ምናምን ጠብቁኝ፣ ይመጣለሁ። ቃያ ነገ ትገቢያለሽ፣ እመጣላችኋለሁ። አንዳንድ ሰው አብሰው ቤይሩት ያላችሁ ያ ታውቃላችኋ፣ ጅሜዚ ምናምን ሆቴል እየወሰዳችሁ ፀዳ አድርጋችሁ እየጋበዛችሁ ምናምን ብር እጄ ላይ ምናምን ዶላር አስይዛችሁ ምናምን ችግር የለም እወርድላችኋለሁ። ችግር የለም እናንተ አረ፣ ችግር የለም ምን ያለው? ቆይ ተይ፣ መጥፎ እያሳትሽ ነው። ተያቸው፣ በእግዚአብሔር። አረ፣ ችግር የለም። ምን አለሁላችሁ፣ ምን አለሁላችሁ፣ በቃ ብር ብቻ አዘጋጁ። ተያቸው፣ ዜድ፣ ማርያም፣ ተያቸው፣ ዝም በያቸው፣ በቃ ተው፣ በማርያም። እዚህ ኮመንት ያለችው እዚ እዚህ እንዲያው መጥፎ እየጻፉ አይደለም፣ ምን አገባኝ። መጥፎ ሂሳብ አይጻፉ፣ ምን አገባኝ። እኔ በቃ ካስፈልጋችሁ፣ ጥሩኝ። እኔ አለሁላችሁ። ይኸው ጽድት ያልኩ ልጅ ነኝ።